ተመልሶልኛል፣ እግዚአብሔር ይመስገን። አብዛኛው እኔ ነበርኩኝ እንትን እያልክ የነበረው እና ሌላኛው አሁን መጠየቅ ምፈልገው ፕሮግራማችሁን ማለት ቆርጣችሁ የቁርጥ ቀን ብትነግሩን ማለት አሁን እሁድ ቀን ይመቻል ብለናል ሁላችንም። ሶ ግን መቼ ምናምን በራሳችሁ ዩቱብ ብታስተዋውቁን ደስ ይለናል። እዚህ ማስታወቅ ካልፈለክ፣ ነገር ግን በትክክለኛው ቀን ይሄ ይሄ ቀን ነው፣ በዚህ በዚህ ቀን ነው ብትሉ ደግሞ ደስ ይለ እኛ ያው የምንመጣበትን ቀን ነገር ናቸው እኮ በሰላሳ ሪል ነው የምንመጣበት ቀን። ግን ደግሞ የቀለበት ፕሮግራም መቼውን የሚለው ነገር ገና እየተነጋገርን ነው። ከእናንተ ጋር አውርተን የሚመቻችን ቀን ተነጋግረና ምን ሚ ነው የሚመቻችሁን ቀን እናንተ ነግራችሁን የትኛው ቀን ነው የሚሆነው። አሁን ለምሳሌ እኛ በሰላሳ ምን ቀን ነው የሚውለው ቀኑ ራሱ ማለት ነው። እና ያ ያንንም ነገር ተነጋግረን ነው የሚሆነው። ለምን እኛ ስንመጣ የኛ ኦዲየንሶቻችን አላችሁ ምናምን ብለን ነው እኛን የሚጠብቀን ኦዲየንስ አለ የሚወደን የሚያከብረን ብለን ነው ምን መጠው አለ። ስለዚህ ይህንን ደግሞ ስናደርግ እኛ በዛ ሰቀረ ይሄ ቀን ነው በቃ ምናምን ልንል አንችል ከእናንተ ጋር አውርተን የሚመቻችሁን ቀን። አሪፍ ፕሮግራም ነው እንግዲህ እናሳልፋለን ብለን ያስብ ነው እንግዲህ በሰፊ ነው ነገሮችን ምን ያሰብኩት ከተሳካልን እግዚአብሔር ካለ እንግዲህ አንድ የበዳን ያለ የሚረዳኛል ያስባል ወይም ይመጣሉ ከዚያ በኋላ ያንን ደግሞ ይማከሩበታል። እሑድ ነው የሚመቻቸው ሁሎችም ልጆቹ ማለት ነው። ረመዳን መቼ ነው የሚወጣው ምን ቀን ነው እንደዚህ? ከሰላሳ አንድ ነው የሚሆነው ረመዳን በሰላሳ አንድ በዚህ ሀገር ማለት ነው የዚህ ወር እንደዚህ ቢሆን ዘዴ ማለት ነው እንደዚህ ቢሆንስ ከቲጂ ከኖርታ ከነ ሃይማን ሀኒቾ ጋር ጊዜ ጋር ያውሩና እኮ ነው እኮ ነው ከዛ መቼ መቼ እንደሚመቻቸው እነሱ ከሰራ እሑድ ስለ እረፍት ስላላቸው ነው በቃ ከዛ አብርሽ በውስጡ ይነግረዋል ማለት ነው እነሱ ተነጋግሮ በውስጡ ይነግሩሃል። እንደዛ ይሻላል፣ ምንም ችግር የለም። ሶ ሩቲየ ሰላም በልልን ሳምልን። እንወዳቸዋለን፣ እናከብራቸዋለን። ደስታችሁ ሙሉ ያድርግላችሁ። ተጋብታችሁ ብቻ ሳይሆን ወልዳችሁ ለመሳም ያብቃችሁ። ፈጣሪ አይለያያችሁ፣ ፍቅራችሁ እና ትዳራችሁ ይባርክላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለዘላለም ኑሩልን። እሺ ወርቲ ሰማ አርግልኝ። ያለ እናንተ ደሞ ደም ስራቸው አይሰራ አሉ እና እነሱም ደሞ ከማላቸው ያወጣል። አሜን ብሏል። እሺ ይሄንን ነገር ምን ነው ከምሬኖ አብርሽዬ፣ ማለት ነው እነቱ፣ እናንተ ሁለቶች ቡና ብቻ ቡና ራሱ እያፈላችሁ ቤትን ብትጠርጉ ስትመጡ ሁለታችሁ ይሻላል። እግዚአብሔርን እንደው ሌላ ሰው መሀላችሁ አታስገቡ፣ እንደው በፈጠራችሁ፣ ልክ እንደ ዩቱብ ቡታጅራ ላይ እንደምሰሩ ስሩልን። እንደው አሁን የመጡ ሰዎች ምንም ህይወታችሁ ነው እየበጠበጡ ያለ፣ እናንተን ብቻ ሳይሆን እኛም እያስለቀሱ ነው። እዚህ በቃ ራሳችሁ ብቻ ነው እናንተ ሁለቶች። እራሱ እኮ ብዙ ሰው ነው የሚጠብቃችሁ። እኛ ምንፈልገው እናንተን ብቻ ነው።

ወንድምህ አለምዬ በመጀመሪያ ደረጃ እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ በጣም ደስ። አይደብረኝም። ለምን ያለውን ነገር እኔ ስለማውቀው ማለት ነው። አንዳንድ ሰዎች ከፍለው ላይ ቪዛ ከፍለው እርጅስት እያደረገ ነው እየመለሰባቸው ማለት ነው። ሁለቴ ደግሞ መባል ከመለሰ ዱባይ ሶስተኛ አሻይል ስለዚህ ይህን ነገር እያሰበን ቢሆን ጥሩ ነው። ከዛ ባለፈ ግን ከሁሉም ሰው ጋር ሰላም ነን፣ ፍቅር ነን። በቃ እዛ እንኳን መሄድ ማይችል ሰው እዚህ ፕሮግራም አለ የፋሚሊ ፕሮግራም እዛ ደግሞ ተገናኝተው የፍታሪፍ ጋር ከሆነ እንግዲህ ከቤተሰብ ጋር ደግሞ አሪፍ ታይም እናሳልፋለን። ስለዚህ የሆነ ሰው ግዴታ ለምን አልመጣም ምናምን ይህ ጥያቄ እንዳይፈጠርበት ሁለቱም ጋር ማለት ነው። ለምን ተባለ ነው ኑሮ አለ፣ የራሱ ኑሮ አለ፣ የፋሚሊ ኑሮ አለ፣ ፋሚሊውን እያገዘ ሊኖር። ስለዚህ የሁሉ ነገሮች አንድ ላይ ሲደማመሩ ቻሌንጅ እኛ ራሱ እንዴት ሆነን እንደምንመጣ እኛ ነው የምናቋቀ ከእግዚአብሔር ጋር ማለት ነው። ግን ደግሞ በቃ ማመን ስላለብና ራሳችን አሳምነን ስለሆነ ነው ያለ ነው። ይህ ነው የምላችሁ። ከዛ ባለፈ ግን ሁሉም ሰው ጋብዣለሁኝ እኔ ሁሉም ሰው እንዲመጣ እፈልጋለሁኝ። ስለዚህ ይህ አዲስ ነገር የለም። ለማንኛውም ፋሚዎች ይህ ከሆነ ጥያቄያችሁ ማለት ነው ተመልሶላችኋል ብዬ አስባለሁ። ሌላ መጠየቅ የሚፈልጉት ጥያቄ ካ